ካሌብ በስተመጨረሻ ዝምታውን ሰበረ። ቲናን ምኝታ ክፍል አንገቷን ሲጣ አድርጎ ጉረሯ ላይ እጁን ተክሎ ከዛ ማንቁርቷን በጥሶ ደፍቷታል። ዳኒ ያየውን ነገር ማመን አቃተው። የጥቅም ምንጩናትና ቲናን በእንደዚህ አይነት ካሌብ ሲጣ አድርጎ ይደፋታል ብሎ አንድ ቀንም ስላላሰበ ራሱን መቆጣጠር አቅቶት እጇን ብድግ እያደረገ ቢያያትም ህይወቷ እንዲያለፈ ካረጋገጠ በኋላ ወይኔ ካሌብ፣ ከዚህ ቤት አምልጥ፣ ቀጣይ የሚከተልህ አንተነህ እያለ ለራሱ መናገር ጀመረ። አባባ ከባድ ጸጸት ውስጥ ገባ። ወይኔ ካሌብ በገዛጁ እድሜ ልኩን እስር ቤት ሊያደርግ ነው። እኔ ኮ ይሄንን ያደርጋል ብዬ በፍጹም እንዴት አባቴ ሊልመን ካሌብ ምን አይነት ጨካኝና አረመኔ ሰው ነው? የሰው ነፍስ ያጠፋል ብዬ አላሰብኩም ነበር። ለነገሩ ጥፋቱ የኔ ነው፣ እኔኑ ይበለኝ። እስከ ዛሬ ድረስ መፍትሄ አለመፈለጌ ዋጋ ያስከፍሎኛል እያለ መናደድ ጀመረ። ወይ ጉድ! ከዛ በመጨረሻ ዳኒም ቲና ህይወቷ እንዳለፈ ካወቀ በኋላ ከዛ ከቤት መውጣትን ምርጫው አደረገ። ካሌብ ከኤዱ ጋር ፍቅር ጀምረው ቲናንና ዳኒን ለማቃጠል አብረው እጃቸውን ተያይዘው ወደ ቤት ሲመጡ አባባ ደግሞ የካሌብና የኤደንን አንድ ላይ መሆን ሳይሆን ንደታቸውን እያየ መገረም ጀመረ። በመጨረሻ እጅጉን በጣም በሚያሳዝን ሁኔታ ዳኒም ጨለልና ኤደንን ቢለምናት ቢለምናት፣ እባክቶኝ በቆሻሻ እጅህ በፍጹም እንድትነካኝ አልፈልግም። እኔ በጣም ብዙ ዋጋና መስዋዕትነት ለፍቅር ከፍያለሁ። ዳኒ ይሄ ነገር አቁም፣ ጨዋታውን አቁም፣ ከአሁን በኋላ ባለን ነገር ደስተኞች ሆነን እንኖር እያልኩ ለምኜህ ነበር። አንተ ግን ምርጫ የሆነው የሰው ሚስት እያማገክና እያጨመላለክ ገንዘብ ማንጣት ሆነ። አሁን ሁሉም ነገር ገባኝ። በቃ ተወኝ፣ እኔም የራሴን ህይወት ልኑር። ካሁን በኋላ በመንገዴ ባገኝህ ከባድ ነገር ነው የሚከሰተው ብላ የመጨረሻ ማስፈራሪያ ሰጠችው። ካሌብም ዳኒ ሲጥ አድርጎ ከያዘው በኋላ ስማ ከዚህ ከቤት ነገ ዛሬ ሳትሉ እንድትወጡ እፈልጋለሁ። በገዛ አባቴ ቤትማ መሰቃየትና መከራዬን ማየት አልፈልግም። አባዬም በእናንተ ምክንያት ሰላሙን አቶ ይሄው ቤቱ አስጠልቶታል። ዛሬ ማታ የመጨረሻ ላያችሁ አልፈልግም ብሎ መንገድ ላይ ሲጥ ሲያደርገው ካሌብም ራሱን መቆጣጠር ስላቃተው ነበርና ዳኔ ደግሞ የካሌብንም ማንቆርተ ሲጥ አድርጎ፣ ስማ ካሌብ፣ እኔ በዳኒ ብሳሌ ክፋት ጥግ ለአንተ ክፋትና መጥፎነት አያምርብህም። አሁን እኮ ከሚስት ቲና ጋር ታርቀህ አብራችሁ ተጋድማችሁ አድራችኋል። ምን አድርገኝ ነው የምትለው? እኔ እመነኝ፣ ዛሬም ነገም ልንገርህ፣ አባዬ ከዛ ከቤት ውጣ አስካላላይ ድረስ ፈጽሞ አንተ ስላልከኝ ምወጣ ሰው አይደለሁም ብሎ ጭራሽ መልስ መለሰለት። ካሌብም ተናደደና ወደ ቤት ተመልሶ ሲመጣ አሁንም ቲናና ዳኒን አብሮ ሲያቸው፣ ወይኔ ካሌብ ጭራሽ እንደው ዓይን ያወጣ ሌብነት እንደናንተ አይነት ጉደኛ ጥገኛ፣ ጦረተኛ ይችም አላቅም። በቅርብ ጊዜ ሁላችሁንም መነቃቅሬ ነው የማስወጣችሁ ብሎ ፈከረባቸው። አባባ እጅጉን በጣም ልቡ ተሰባብሮ በካሌብ ንግግርና ድርጊት አዝኖ ከቤት መዋሉን ትቶ ውጭ ለውጭ መጽሐፍ እያነበበ ይገኛል። ካሌብም እየተከታተለ አባባን ማሳደድን አላቆመም። ሰላም ሰላም! ውድ የተከበራችሁ የሌላ የዩቱብ ቤተሰቦች እጅግ በጣም ተወዳጅና ልብ አንጠልጣይ የሆነው የትሁት ድራማ እንደ ቀጠለ ይገኛል። ቻናሉን ላይክ ሰብስክራይብ እያደረጋችሁ ለምታበረታቱን እጅጉን አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት አስቀምጡ። እጅግ በጣም አስተማሪና ተወዳጁ የሆነው ድራማ እንደቀጠለ ይገኛል። ትሁት አሁንም ከአባባ ጋር ሁና ከባድ ስቃይና መከራ ገባይ። ይባስ ብሎ ካሊብ ቲናን ሲጥ አድርጎ ስለ ደፋት ያው ስለሞተች አሁንም ከባድ ስቃይና ፈተና ውስጥ መግባታቸው ነው። ዳኒ ወይ ከቲና አልሆነ ወይ ከኤደን አልሆነ። ኤደን በፍጹም ወደ ካሌ ወደ ዳኒ ጋር ተመልሳ አብራ ለመኖርም ሆነ በፍቅር ለመቀጠል አትፈልግም። ምክንያቱም እያደረጋቸው የነበራቸው ጊዜያቶች በጣም ልብ እንደሚሰብርና እሷ የማትፈልገውን ነገር ስለነበር እንዴት ይህን ታደርጋለህ በእኔ ላይ እኔ ለፍቅርህ ታማኝ ሁኜ ይሄን ያክል ጊዜ ቆይቼ አንተ እንኳን እኔን እያታለልከኝ ከሌላ ሰው ጋር እንዴት ትማግጣለህ ብሎ ብላ አለችው እሱም ደግሞ ኤዱ እንዴት ይገባሽ አይችልም ይህን ሁሉ እኮ እያደረግኩ ያለሁት ለአንቺ ለፍቅርሽ ብዬ ነው እኔ እንደህ አይነት ፍቅር አልፈልግማ የምፈልገው ሰላም ያለው ምንም ነገር እንደዚህ የሰውን ህይወት አበላሽተህ የኔን ህይወት ብታሳምርልኝ ደስ የሚልኝ ይመስልሃል እንዴ? እያለች አለችው ማለት ነው። ዳኒም ባደረጋቸው ነገር እየተጸጸተ ይገኛል። አሁንም ቢሆን የትሁቴ ምክር እንደ ቀጠና ይገኛል። ለዳኒ የሰጠችው ምክር ዳኒ አሁንም ቅርብ ነው። እንዳስከፋሃትና እንደ በደል ካቴ ቅርብ ለህ ህይወታችሁን አጣፍጣችሁ መኖር አለባችሁ። ኤደንን ማትረፍ አለብህ። እዚህ ቤት አባዬ ሙጣልኝ ብሎሃል። ካሌብም አሁን ከምንም በላይ ታግሰዋል። እሱማ ምን ይታገሰኛል? ከኤደን ጋር እኮ እጅ ለእጅ ታይዘው እየመጡ ነው ትሁት ብሎ ሲለው የእነሱ እጅ ለእጅ መያያዝ ምንም አይገርምም። ካሌብ ቢያንስ ካንተ ይሻላል። ለምን የአባቱ ገንዘብ ስላለው ነው እንዴ? ገንዘብ ብቻም አይደለም፣ አስተሳሰብ ይበልጠሃል። ቋያንተ ስታስበው ቲና እኮ ሚስቱ ናት። ሚስቱን አማቅጠህ እንደፈለክ ተጨማልቀህ ዝም ሲልህ ምንም ምንቴን የሚያይል መስሎሃል እንዴ? ታው እንጂ በራስ ቦታ ስታየው ነው ስሜቱ የሚገባህ ብሎ ተናገረ ተናገረች። እና ታዲያ ምን ይሁን እያልሽ ነው ትውት። አሁንም የምልህ ነገር ቢሆን እዚህ ቤት ምንም የምታገኘው ነገር የለም። ቲናም ቢሆን እየጠቀመችህ እንዳልሆነ አይተኸዋል። በሰላም ወተህ ለኤደን አብረህ ብትሆን ይሻላል ብላ አለችው። እኔማ በድህነት ገንዘብ ሳይኖረኝ እሷን ተቸግራ እንድትኖር አልፈልግም። እንግዲያውስ አንተ ገንዘብ ስታሳድድ እሷ ቀርማህ የሌላ ህይወት ልትኖር ትችላለች ብላለችው። እንዳለችውም ከካሌብ ጋር እጅ ለእጅ ተያይዘው ሲመጡ ቲናም ደነገጠች። ዳኒም እንደዛው ተንቀጠቀጠ። ካሌብና አባባ በሳቅ ኤደንም እንደዛው ላጥ ላጥ አደረጋትና እያቃጠሏቸው ርር ድብን አደረጓቸው። ዳኒም እውይ ምን ልኮኝ መጣሽ፣ ኤዱ አላት። ካሌብኮ እዚ ቤት ካልመጣሽ ብሎ እውጭ አጊቶ ይዞ ይመጣ ብላለችው። እንደዛ ነው ደስ ይላል አለና፣ በቃ እኔን እያቅለሸለሸኝ ነው ብሎ ከዛ ሳሎን ተነስቶ ወደ መኝታ ቤት ሊሄድ ሲል፣ ዳኒ በጣም ፊትህን አልበኋል፣ ወደ መታጠቢያ ክፍል ገብተ ታጠብ እያለ ቀጥል ርራ አደረገው። ቲናም እስኪ ከከትሌው ልሂድ ብላ አብራ ሄደች። በዳኒ ማናደድ ቲናም ተናዳለች። ኤደንን ደግሞ ከካሌብ ጋር ስታያት በጣም ተቃጥላለች። ቢያንስ እንኳን አልፈታሁትም እስከምፈታው ድረስ አትረጋጋም ነበር እንዴ እያለች መናደድ ጀመረች። ሆ አንቺን ለራስሽ ተረጋግተሻል እንዴ ቲና፣ ጉድ እኮ ነው የኔ ማር የኔ ፍቅር እያልሽ ካሌብ ወደ ስራ ሲወጣ የምታደርጊ ሁሉ ይረሳል እንዴ እንዲ አባባ ላይ የተጫወሹ ጨዋታ ይረሳል። እንዲ ኤዱም ካሌብ መጀመሪያ ካፌ ላይ ቀጥሮ ሲጠይቃት ችግር የለውም አንተ ያልከውን ሀሳብ ተስማምቻለሁ። ሆኖም ግን መስመራችንን ማለፍ የለብንም ካሌብ። ከምንም በላይ ዳኒ ከርቶኛል፣ ጊዜን ሁለመናዬን ለሱ እንትን ብዬ በስተ መጨረሻ፣ አሁን ከሌላ ሰው ጋር ሆኖ ማየት በጣም ይከብዳል መከዳት ስሜቱ ምን እንደሆን አይገባህም፣ ብላ ስትለው "እውነትሽ ነው ከእኔ አይበልጥም ኤደን፣ አንቺ እና እሱ እኮ ቢያንስ እያደረገ ያለው ለፍቅርና ላንቺ ብሎ ነው። የኔዋ ምልሁን ብላ ነው በትዳሯ ላይ እንደዚህ እየማገጠች ያለችው፣ በጣም ከባድ ነው። እየተባባሉ ሁለታችንም ስለተጎዳን እነሱን አንድ ላይ ሆነን ማብሸቅ ፈልጋለሁኝ ብሎ ወስኗል። ቲና እንግዲህ ለአባባ የተመረዘ መርዝ እያሰበችና ልትደፋውም እንዳቀደች ለዳኔ ነገረችው። ዳኔም ደግሞ ይሄን ነገር ማመና ቅቶት ወደ ቤት ተመልሶ ሄደ። ቲና እንግዲህ አዘጋጀችው መርዝ ላይ እዛ ላይ መረዛ ለካሌብ ስትሰጠው ካሌብም ደግሞ ያንን ግጥም አድርጎ ሲጠጣ ወይኑ ላይ አብረው አድረዋል ማለት ነው። አብረው አድረውም የተፈጠረውን ነገር ማመን አቅቶታል። ወይኔ ካሌብ ጭራሽ እንደዚህ አድርገሽ ትጫዋችብኝ እያለ ተናደደና አባባ ወደሚገኝበት ቦታ ላይ ሄዶ የተፈጠረውን ነገር ሲነግረው አባባም ተናደደና ምን አይነት ገልቱና ጅን ነህ፣ ጭራሽ እንዴት እንደዚህ ልታደርግ ትችላለህ? ካሌብ እረ ያንተስ የተለየ ነው ታዲያ እኔ በምመጣበትና በምሄድበት እየተከታተል ካታ አታስረዳኝ እዛው እንደፈለግሁን ከነሱ ይልቅ አንተ ነህያ፣ በሸከኛለሁ ብሎ አባአባም ተናዶ ካሌብን እዛው ተቀመጠበት ቦታ ላይ ትቶት ወደ ቤት ሄደ ማለት ነው። ወደ ቤትም ሲሄድ ያው ተሰብስበው ቁጭ ብለው የመጨረሻ ማስጠንቀቂያ ሰጠ። ከቤት ውጡልኝ፣ ቲናም ዳንኤልም ይህን ያክል ጊዜ ከነ ኖራችሁ ና ከነ ጉዳያችሁ ተሸክሜ ኑር ያለሁ ከዚህ በላይ እኔ ማንንም መሸከም አልፈልግም። ይሄ ቤት የካሌብ ሳይሆን የኔ ነው። በቤቴ ደግሞ ሰላሜን አጥቼ እንደዚህ እየሆንኩ መኖር አልፈልግም ብሎ ይፋውን ነገራቸው። ትሁትም አባባን ለማረጋጋት ሞከረች። አባዬ፣ ተረጋጋ፣ ቡና ላፍላልህ። ምንም ቢሆን እኮ ላንተ አይገባህም። እስከ ዛሬም ድረስ ከዚህ ከቤት ይውጡ፣ ይውጡ፣ ይውጡ እያልኩ ያልኩት ለዚህ ነበር አባዬ ግን እናንተ እኔንም አልተረዳችሁኝም። አሁን በቃ ድብርቱ እንዲለቅህ ቡና ላፍላለህ እያለች ለመነችው። እሱም ደግሞ አይ ትሁቴ አሁን እኔ ቡና የምጠጣበት እንትን የለኝም እንደው እውቀት የሌለው ልጅ ጨርሶ ቅዴን ሁላ አበላሽብኝ የኔ ስቃይና ህመም መቼ ነው የሚገባው? እያለ አባባም ተቆጣና፣ ትሁቴ ያረጋግታው በቃ አባ ያንተ ቡና ታልፈለግ እኔ ስራ ስራ ብላ ወደ ክችን ገባች። ዳኒ መጣና አባዬ እንዳስከፋ ውህና እንደሰለቸው ውህ አውቃለሁ፣ ግን እባክህ እባክህ አስራ አምስት ቀን ብቻ ታገሰኝ። እንደ ጠላሀኝም አውቃለሁ። ቤት ኪራይ ያገኝች እስከ መውጣት ድረስ ተረዳኝ ብሎ አለው። እስከ ዛሬ ድረስ አላገኘህም እንዴ? እስከ ዛሬ ድረስ መውጣትህን አታቀውም ነበር እንዴ? ዳኒ ከዚህ በላይ አታበሳጨኝ። እኔ ካንተ የበለጠ ቲና በጣም ነው ያናደደችኝ። ትግስቴም አልቋል በገዛ ቤት የሰላሜን አግኝቼ ልኑር ብሎ መልስ ሰጠውና ገፍተራ አድርጎት ወደዛ ሄደ። እሺ አባዬ እስካሁን ለተፈጠረው ነገር ይቅርታ፣ ካአሁን በኋላ ግን እመነኝ አንድ ነገር ካጠፋሁኝ እኔ ራሴ ቤቱን ለቀቅ እወጣለሁ ብሎ አለ። አሁንም ለአባቱ ቃል ገባለት ምንም ነገር እንደማያጠፋ ምንም ነገር እንደማያደርግ ማለት ነው። ከዛ በመጨረሻ ካሌብ ያንተ ስህተት መቼም ማለቂያ የለውም። አሁን ደግሞ ምን አይነት ስህተት እንኳን እንደምታጠፋ አላቅም። ለማንኛውም ዳኒም ከዚህ ከቤት ሊወጣ ነው። ነገሮችን እየተመካከርን ብናደርጋቸው በጣም ጥሩ ነው። እቺ መርዝ የሆነ ሴት አሁን ምን እንዲያቀደች ና እንዳሰበች አላቅም። ዳኒም አንድ አስራ አምስት ቀን ቀን ስጠይ ብሎኛል። አመንካውት እንዴ? ታዲያ አባዬ መቼም ታንተ ይሻላል። ዳኒ ከሞት አትርፎኛል፣ ብዙ ነገር አድርጎልኛል። የግድ መታገስ አለብኝ እንኳን አስራ አምስት ቀን ይህም ሁሉ ጊዜ ተሸክሚያቸው ኑር። የለ እንዴ አባዬ ባለፈ ነገር እየተመላለስክ የምትቀጣይ ለምንድን ነው ብሎ ሲለው፣ እየቀጣሁ ሳይሆን እየተማርክበት ነው ካሌብ። አንተ እንደሆን ሁሌ ስተ አባባ ከሚባለው በላይ ካሌብን ስለተናደደበት ደስ የማይል ንግግሮችን ሁሉ ተናግሮታል። ቲና ወደ ትሁት ዘንድ ሄዳ ወደ ክችን እንደተለመደው አየሽ አንቺ ከጎን ሆነች ስታራግቢ ስታራግቢ፣ አሁን እኮ በስተ መጨረሻ ሁላችንም አንድ ላይ ይሆን። እስቲ ምን አባሸዋጥሽ? አየሽ ትሁት፣ አሁንም ቢሆን ልንገርሽ፣ ጸባይሽን አስተካክለሽ አብረሽ ተኔ ጋር መሆን ትችያለሽ። ባልና ሚስት ይጣላል፣ መልሶ ይታረቃል። አንቺ ግን በባዶ ሜዳ እንደው ቀረሽ ብላ ስትላት በጣም ተናደደችና ወደ ካሌብ ክፍል ሄደች እና የተጠጣበትን ወይን ብርጭቆ ልታመጣ ሄዳ ካሌብ ምከሪኝ እስኪትሁት ብሎ ሲላት የምትመክረው ሀሳባታ ባልና ሚስት ይጋጫል መልሶ መታረቅ ደግሞ መልካም ነው ብላ ስትለው እርርድብ እና ለካሌብ ማለት ነው። ውድ የሌላ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ራ ወራህመቱላሂ ወበረካቱሁ።